አረ ንስቴ እጅግ በጣም እጽፍ ነው የሆነው ማለት ነው። እና ቡራ አለ እንግዲህ ማለት ነው። ቤተክርስቲያን የሄዱት በቡራ መኪና ነው። የቀወጣችሁ መታለሽ ማለት ነው። እንግዲህ ቡራን ስላላየ ነው። ደግሞ ትንሽ ቀርበን ነበር። ነገር ግን ቦራም አለ ማለት ነው። ሀይሚ ሁለት ቪዲዮ ነው የለቀቀችው ማለት ነው። አንድ ቤተ ክርስቲያን እየሄደች ዛሬ ኪዳንም ላሽ ስለሆነች ማለት ነው እና ሲቀጥል ደግሞ ያው ይህን ፎቶ ለቃለች ማለት ነው በቪዲዮ ማለት ነው እና እጅግ በጣም ደስ ብሎኛል። የእውነት እግዚአብሔር ነው ምላችሁ። በእርግጥ ብሩክ ምንም ቢሆን እንደማይለይ ከጎንዋ ነው። አስተናባሪው እሱ እንደሆነ ግልጽ ቢሆንም ነገር ግን እስካሁን የቦራ ምንም ፎቶ ስላልተለቀቀ ያው እሷ የተነሳቻቸው ፎቶዎች ብቻና ቪዲዮዎች ነው እየተለቀቁ ያሉትና ነገር ግን ቤተክርስቲያን ሲሄዱ በብሩክ መኪና ነው የሄዱት ማለት ነው። የምር ሀይሚን አየኋት ማለት ነው። መኪና ውስጥ አይታችኋላ። በጣም እየተዘዋወረ ይገኛል። ከሷ ላይ አለ ማለት ነው። ስለዚህ ደስ ብሎኛል። ዋው ብያለው። የመሬን በጣም ደስ ብሎኛል። እንዴ እናንተማኮ የምትለያዩ ሰዎች አይደላችም። እንደውም በዛሬ ቀን አራ አይታሰብም። እንደውም አስታውሳችሁ ከሆነ ሚፍታ ቤት ላይ የተሰራ ቪዲዮ ብሩክ ሰርቷል አደል? ሱና የመግቢያ ቪዲዮ የሰራውና እዛ ጋ የተናገረውን ነገርን፣ ያሁን እያስታወስኩ ነው። ማለቴ ስለ መኪና ተነስቶ ነበርና በዚህ አለባበስማ፣ በዚህማ ይሄን የመሰለ አለባበስ በዚህ ላይማ ትልቅ ሰርፕራይስ ይኖራል ብዬ አስባለሁ። ስለ መኪና ተነስቶ ቡራ የተናገረውን ሰምታችኋል። ምን እንደምሰራ ታውቃላችሁ ወይ? እንዲህ መኪና እኮ ምንድን ነው የሚገዛ፣ ቀላል ነገር ነው እና ስለ ሀብት ክፍፍል እያወራችው ሰምቼ ነበር። ስለዚህ ለሀይሚ ገዝቼ እንዳልሰጣት ምን ችግር አለው? እንገዛለን። ምን ይታወቃል ብሎ ነበር። ባለፈውም እንግዲህ የእሱን መኪና አስመልክቶ የገዛ ጊዜ ማለት ነው እና በቅርቡ ቀን ደግሞ በበነገው ማለት ነው። በቅርቡ ቀን ደግሞ የሆነ ተፍ ተፍ ብለን የሆነ ትንሽ ነገር ይኖራል ብሎ ሚፍታህ ቤትም እንትን ምግብ የሰሩ ጊዜ ሚፍታክችን ቤትም የሰሩ ጊዜ ተናግረዋል። የቡራ መኪና ጊዜም የተገዛ ጊዜ የገዙ ጊዜ የጋን ጊዜም ተናግረዋል። በቅርቡ ደግሞ አዲስ ነገር ይኖራል ተፍተፍ ብለን ብለው ነበረ፣ እና ቦራ ደግሞ በቀደም በሰራው ቪዲዮ አዳምጣችሁት ከሆነ ለሀይሚ ገዝቼ እንዳልሰጣት ለምንድን ነው ስለ መኪና አንስታችሁ ስለ ክፍፍል የምታስቡት? እኛ ከሰራን እኮ ገና ብዙ ነገር እናደርጋለን እያለ ሲል ነበርና ስለዚህ እኔም በጣም ብዙ ነው ማለት እየሰማሁት ያለሁት ግን ደግሞ ቪዲዮ ተለቆ ካላየው አላምንም ማለት ነው። ስለዚህ የብሩክ ሰርፕራይዝ እስከማይ ነው የቸኮልኩት ከሀይሚ ልደትም ባለፈ ማለት ነውና ሀይሚ እጅግ በጣም አምሮባታል። የእኔ ውድ እንኳን ተወለድሽ በድጋሚ ማለት ነው። እንግዲህ ቤተክርስቲያን እየሄዱ በቡራ መኪና ነው የሄደችው ሀይሚዬ፣ ውስጥ ሆና ነው እንግዲህ ትንሽ በመስኮት ነው የታየችው፣ አይታችሁ ከሆነ ማለት ነው እና እዚህ ላይ አላመጣሁትም በደንብ ስለማይታይ፣ ግን አብረው ነው የሄዱት። ሀይሚ አየናት፣ ሀይሚን ማለት ነው። ሀይሚ ነው የታየችው በመስኮቷ ማለት ነው እና ስልኳን ይዛ እንደዚህ እየቀረጸች ነው የገባችሁ ማለት ነው። ግን ወታ ማለት ከመኪና ከወረደች በኋላ ለብቻዋ ነው ቪዲዮ የሰራችሁ ሀይሚ ማለት ነው ማለት ነው። ቤተክርስቲያን ላይ ማለት ነው እና ዋው ብያለው። እንግዲህ ዛሬ ሚዲያው እየተጥለቀለቀ ነው። እረ ገና ገና ገና ትቀውጫለሽ። ገና የዛሬው ደግሞ እጅግ በጣም ለየት ባለ ሁኔታ ነው የተከበረላት። እስካሁን የሚለቀቀው እንግዲህ ከልደቱ ውጭ ያሉ ፎቶዎች እና ቪዲዮዎች ናቸው እየተለቀቁ ያሉት ማለት ነው እና የልደቱ ደግሞ ያው ማለት አብረው ያሉት አልተለቀቀም እስካሁን በፎቶ እንኳን ማለት ነው ስለዚህ ቦራም አለ እንዴ ቦራማ ዋን ነው መሰረቱ እንዴ ዳኒ ለምን ሁለት መቶ ሺ ያከብራን ብለን እኮ ቀውጠነዋል ቦራ እያለ ለምን እሱ ማን ብሎት ብለናል ስለዚህ ብሩክ እያለ ማን ነው ብሩክን አልወማ ምንም ቢሆን ምንም ነው መቼም ቢሆን እነሱ አይለያዩም እኔ እስካሁን በብርታት እንደማይለያዩ ነው ቪዲዮ እየሰሩት ያለው እግዚአብሔርን። ከመጀመሪያ እስካሁን አይታችሁ ከሆኑ ሀይሚና ቡራ መቼም እንኳን መላየት ቀርቶ የባሰ እንዴት ነው ድምቅ ብለው ስኬታቸውን እያጠናከሩ እየመጡ ነው። ስለዚህ ሰርፕራይዝን በጣም ነው የምጠብቀው። ሰርፕራይሱ በቃ ከሁሌውም ለየት ያለ እኔ እኔ እየደነገጥኩ ነው። ቡራ ኮ መቼም የተግባር ሰው ነው። መኪና ገዝቶ ሰርፕራይዝ ሊያደርጋት ይችላል። ዛሬ ባይሆን ዛሬ ቪዲዮን አይተን እንፍረድ። ዛሬ ባይሆን በቀጣይ ግን እርግጠኛ ነኝ ይገዛሉ። ለሀይሚ ይገዛል ቡራ ይገዛሉ። እንዴ እየሰሩ እኮ ነው፣ በደንብ ነው የሚሰሩት። አሁን አንድ መኪና አላቸው። ለሀይሚ ደግሞ ይሄን የመሰለ አለባበስ፣ ይችን የመሰለች ቀይ መኪና ማለት ነው፣ ሀይሚየን የምትመስለውን ገዝቶ ሰርፕራይዝ እንደሚያደርጋት እርግጠኛ ነኝ። ምክንያቱም አብረው እየሰሩ ነው። ስኬታቸው እንዴት ነው አንድ ነው፣ አብረው ነው የሚለፉት። በጣም ሞር ማለት ነውና እኔ የዛሬውን ሰርፕራይዝ የዛሬው ሰዓት እንዴት እንደሚደርስ አላቅም። የምሬን ማለት ነው። ብቻ ግን ቡራ አለ ቡራ እንድሮም ይኖራል። ስላየሁም ደስ ብሎኛል።